ነገሩ ከደህንነትም በላይ ነው። አሜሪካ በዚህ ደረጃ የደህንነት ስጋት አይሎባት አያውቅም። እነሱ ግን እንዲህ ናቸው፣ ሲፈልጉ መክፈት፣ ሳይፈልጉ ደግሞ እስከ ወዲያኛው መከርችም። የአልጀዚራዋ ተንታኝ ናንዲያ ቦስ ትናገራለች። አሜሪካንን የምታክል ዓለምን ዘዋሪ ሀገር የደህንነት ጉዳይን ስጋት በማድረግ ብቻ በሮቿን ልትከረችም አትችልም። ምክንያቱ ግን ሌላ ነው። ትራምፕ ወደ ስልጣን ከመምጣታቸው ማግስት በርካታ ውሳኔዎች ላይ ፌርማቸውን አኑረዋል። በከፋ ደረጃ ልናነሳቸው ከምንችላቸው ውስጥም የዛሬው መካተቱ ተጠባቂ ነው። በርካታ አፍሪካውያን ስማቸው በተጠቀሰበት የተደረገበት የዛሬው የጉዞ እገዳ ውሳኔም ትራምፕ ከዚህ በኋላ ወደ ሀገራቸው መግባት አይችሉም ያሏቸውን ሀገራትና ዜጎቻቸውን ይፋ አድርገዋል። በቁጥር 12 የሚሆኑት እነዚህ ሀገራት በዋናነት ዜጎቻቸው ወደ አሜሪካ አትገቡ የሚባሉ እንጂ እንደ ሀገርም በቀጣይ ሊኖር የሚችለው የዲፕሎማሲያ ግንኙነት ጥያቄን የሚያስነሳ ነው። ከአፍሪካ እንደ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሊቢያ፣ ሶማሊያ ና ሱዳን በትራምፕ የዛሬው ክልከላ ውስጥ ሲካተቱ አፍጋኒስታንን ጨምሮ እንደ ሀይቲ፣ ማይናማር ና የመን ደግሞ ሌሎች ሆነዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በ2017 እንደ ሰላሳና አቆጣጠር ተመሳሳይ ውሳኔ ላይ በመድረስ የክልከላ መዝገብ ውስጥ ያስገቧቸው ሀገራት ነበሩ። ያኔ ኢራቅ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን ና የመን በዚህ የጉዞ ክልከላ ዝርዝር ውስጥም የተካተቱ ነበሩ። እንደ ሶማሊያ፣ ሊቢያ ና ሱዳን ለሁለተኛ ጊዜ ስማቸውን በዚህኛውም የጉዞ ወገዳ ውስጥ አግኝተውታል። ፕሬዚዳንቱ ዶናልድ ትራምፕ ከዚህ የጉዞ ወገዳ ና ክልከላ ውሳኔ በኋላ ባደረጉት ንግግርም ይህን አሉ። የዚህ ሁሉ መዘዝ መነሻ የባይደን አስተዳደር የተዝረከረከ አሰራርና የላላ ፖሊሲ ነው። ቀደም ብሎ በኮሎራዶ ግዛት ለደረሰው የሽብር ጥቃት መጤ አሜሪካውያን ያልሆኑ ለሀገራችን ስጋት እንደነበሩ ያመላከተ ነበር። በጊዜያዊ ቪዛና ቱሪስት መልክ ወደ ሀገራችን በመግባት ችግር እየፈጠሩ ይገኛሉ። አንፈልጋቸው። በአንደኛው መቶ ክፍለ ዘመን ቪዛን በመጠቀም ምን ያክል ጥፋት እየደረሰ እንደሆነ እየተመለከተ ነው። ለባይደን አስተዳደር ፖሊሲ ምስጋና ይግባውና ና ከአደገኛ የዓለማችን ክፍሎችና ሀገራትን ጭምር በሚሊዮን የሚቆጠሩ ወንጀለኞች እንዲመጡብን ጭምር መንገድ ጠርጓል። ዛሬ በትራምፕ ውሳኔ የጉዞ እገዳ ከተጣለባቸው ሀገራትና ዜጎቻቸው በተጨማሪም በክልከላ ደረጃ ወደ አሜሪካ መግባት እንዳይችሉ በጊዜያዊነት እገዳ የተጣለባቸው ሀገራትም አሉ። ቡሩንዲ፣ ሴራሊዮን እና ቶጎ አሁንም ከአፍሪካ የተጠቀሱ ሀገራት ሆነዋል። እንደ ኩባ፣ ሊዮስ፣ ቱርከሚስታንና ቬንዙዌላም ጊዜያዊ ክልከላ ይመለከታቸዋል ከተባሉት ውስጥም ተገኝተዋል። ብሔራዊ ደህንነት በዋናነት እንደ አጀንዳ በትራምፕ የተወሰደ እንደመሆኑ መጠን የሀገራት ክልከላ በቀጥታ ከሽብር ጥቃት ጋር ይገናኛል። ትራምፕና አስተዳደራቸው በሀገራቸው ላይ ሊቃጣ የሚችልን ጥቃት ለመከላከል መሰል እርምጃ ወሳኝ ነው እያሉ ይገኛሉ። ይሁንና ዋሽንግተን በዚ ደረጃ የፈራቸው ሽብርተኝነት ቢከተላት እንጂ ሙሉ ለሙሉ አይለቃትም። በተለይም እየመረጠች ከግዛቱ ያስወጣቻቸው ሰዎችም አሁን ላይ መልሰው መዳረሻቸው ለማድረግ ሕገወጡን መንገድ አማራጭ አድርገዋል። በጊዜያዊነት ትራምፕ የወሰዱት እርምጃም በአሜሪካ ታሪክ ዜጎች ትልቁን ስጋት እንዲያስተናግዱ እያደረጋቸው ይገኛል የሚለው የሮይተርስ ዘገባ። እሳቸው ግን በመጀመሪያው የስልጣን ዘመናቸው ያልቋጩትን ስራ በዚህኛው ለመከወን ቆርጠው መጥተዋል። ንጽጽራቸውም ከአውሮፓ ጋር ነው። በመጀመሪያው የስልጣን ዘመኔ ከዚህ ጋር ተይዞ ለውጥ ፈጣሪ ፖሊሲዎችን ተግብረን ነበር። በአውሮፓ የሆነው በአሜሪካ እንዲደገም አንፈልግም። ለዛ ነው ከመጀመሪያው የስራ ቀኔ ጀምሮ የደህንነት ተቋምን በአሰራራቸው ላይ ትኩረት እንዲያደርጉና መዘናጋት እንደሌለባቸው አቅጣጫ ያስቀመጥኩት። ተጓዦች እያንዳንዷ የጉዞ ታሪካቸውና የወንጀል ሪከርዳቸውን በማጥራት የሚፈጽሙ ወንጀሎችን መቀነስ ችለናል። በቀላሉ ከየትኛውም ሀገር መምጣት እንዳይችሉ አድርገናል። በቀጣይም ቢሆን ሊጎዳን ያሰበን በሙሉ ቀድመን በመከላከል ወደ ሀገራችን እንዳይገቡ ማድረጋችንን እንቀጥላለን። ማንም ደግሞ ሊያስቆ ሊቆምን አይችልም። በሚሊዮን የሚቆጠሩ ህገ ወጦችም ዛሬ በአሜሪካ ምድር ሳይነቃባቸው ኑሯቸውን ይገፋሉ። ይህ እንደ ሀገር ለተጀመረው ህገ ወጦችን የማጽዳት ዘመቻ ለአስተዳደሩ ራስ ምታት የሆነ ጉዳይ ነው። ድንበሮች በአደገኛ ጥር ቢከረቸሙም፣ ዛሬም ግን በሺዎች ድንበር አቋርጠው አሜሪካ ይገኛሉ። ሀገሪቱ 2018 ላይ ባረቀቀችው ስደተኞችን የተመለከተው ህግ መሰረትም አደገኝነቱ የተረጋገጠበት አሊያም አገባቡ ህጋዊን አካሄድ ያልተከተለ ከመሰለ ሊመጣበት የሚችለው ቅጣት ከፍተኛ ነው። ያም ቢሆን ስደተኞች አሜሪካንን መርገጥ የምንጊዜ ምኞታቸው ነው። ከዚህ ሁሉ ክልከላ ጋር በተገናኘም ፕሬዚዳንቱ በሃርቫርድ ዩኒቨርሲቲ ለመማር የሚመጡ የውጭ ሀገራት ተማሪዎችም ከዚህ በኋላ እገዳው ይመለከታቸዋል ተብለዋል። ሃርቫርድ የሚሰጣቸው የውጭ ትምህርት እድሎችም ከዛሬ ጀምሮ ተሰርዘዋል ማለት ነው። በዚህም ዩኒቨርሲቲው በቢሊዮን የሚቆጠረው በጀቱ ይታገድበታል። አሁን እገዳ ከተጣለባቸው ሀገራት ጥቂቶቹ ምላሽ በመስጠት ላይ ናቸው። ሶማሊያ ቀዳሚ ናት። ከአሜሪካ ጋር የቆየ ግንኙነት እንዳላት የሚያወሳው በአሜሪካ የሶማሊያ አምባሳደሯ መግለጫ ጉዳዩን ለማርገብ ውይይቶች እናደርጋለን ብላለች። ለወትሮ ጓደኝነታቸው ከውስጥ የሆኑት የቬንዙዌላው መሪ ኒኮላስ ማዱሮም በውጭ ጉዳይ ሚኒስትራቸው በኩል ይህን አሉ። የዋሽንግተኑ መንግስት የለየለት ፋሽስት መሆኑን አስመልክቶናል ብለዋል። ከነጩ ቤት ለሮይተርስ የሚዘግበው ጄፍ ሜሰን ይህ የጉዞ እገዳ ከውስጥ ለሚመለከተው የሚገርም ላይሆን እንደሚችል የሚናገረው ምክንያቱም ከዚህ ቀደምም በተመሳሳይ ትራምፕ ውሳኔ ያሳልፈው ከበርካታ ሀገራት ጋር ተቆራርጦ እንደነበርም ያነሳል። ጥያቄው ግን አሁን ከሳቸው ውሳኔ ማግስት የሀገራቸው ፍርድ ቤት ምን ይላል የሚለው ነው። የህግ ስርዓቱ ፕሬዚዳንቱ ለብቻቸው ምንም አይነት ውሳኔ መወሰን እንደማይችሉ እንደ መደንገጉ መጠን ይህንንም ያልተማከሩበት ውሳኔ ዝም ብሎ ያልፈዋል ተብሎ አይጠበቅም። ቃለቀባያቸው አቢጋል ጃክሰን ግን ውሳኔው አሜሪካንን ዳግም ከሽብር ጥቃት ለመጠበቅ ሲባል የተደረገ እንደሆነ በማውሳት ሊመጣ የሚችልን ጫና አስተዳደሩ እንደሚከላከል ተናግረዋል። ሁሉም ግን ዞሮ ዞሮ መቋጫቸው አንድ ነው። በተናጠለ የቆመች አሜሪካ በትራምፕ ዘመን የት ልትገኝ እንዳሰበች ግልጽ አይደለም። ታላቁ አሜሪካ በዳግም ትንሳኤ መገኘዋን በትራምፕ እጅ ላይ አድርጋ ጉዞዋን አሳልጣለች ወይስ ደግሞ የቁልቁለት መንገዱ እዚህም እዚያ እያላት ተማት ይቀጥላል